በጣም ነው የሚያሳዝነው ማለት ነው። እንግዲህ የወንድማችን ቴዲዮ ራያ ያው በሳውዲ አረብ እንግዲህ መሞቱን ሰምተናል። የመሲ የብሬክስ አበሻዊ ወንድም ማለት ነው እና ፈጣሪ ነፍስ ግን ይማረው። በጣም ነው የሚያሳዝነው እንግዲህ ከዚህ በፊት በባህር ነበረ ወደ ሳዑዲ ህገ ወጥ ሆነው የገባው ተይዞም እንግዲህ ኢትዮጵያ ገብቶ ነበረ። ብሬክስም እሱም ተይዘው በገቡ ሰዓት ማለት ነው እና ብሬክስ ቀደም ብሎ ነበር ኢትዮጵያ የገባው። ከዛም ቴዲዮ ተከትሏል። ኢትዮጵያም እንግዲህ አመት ይሁን ስምንት ወር ተቀምጦ ድጋሜ ወደ ስደት መጥቶ ነበረ። ያው አይታችኋል። እንደውም በቅርብ ጊዜ ስለ ፊቱ ላይ የወጣውን ማዲያት ክሬም አረብ ሰጥቶት ፊቱ እንደተበላሸ ቪዲዮ ሰርቶ እኔም ሰርቼ ነበረ ግን በጣም ይሄ ሁለት ሞት ማለት የኛ የስደተኞች ሞት ነው ማለት ነው እና በጣም ነው ልብ የሚሰብረው። ለዚችው ጊዜ አንድ በባህር አንድ በህገ ወጥ አንድ በህጊያዊ መተን ለራሳችን እረፍት ሳና ሳናረግ እንግዲህ ለረጅም ጉዞ አጭር ህይወት መኖር ማለት የእኛ የስደተኞች ህይወት ነው። በእውነት ለማመን እንኳን ይከብዳል ማለት ነው እና እዚህ ጋር እንግዲህ ብሬክስ አበሻዊም መሲም ፖስተውታል ማለት ነው፣ ፔጃቸው ላይ እና ብዙ ሰው ውሸት ነው አልሞተም እያለ ይገኛል። ግን ያው መሞቱን ሚስቱም ፖስተዋለች ዜዶ ማለት ነው። ብዙ ሰው ነው የፖስተው፣ እንግዲህ የራያ ልጆች ሁሉም ፖስተውታል። በጣም ነው የሚገርሙ ወንድሞቻችን ሄደው በስደት አለቁ። አሁን ላይ በጣም ይከብዳል ማለት ነው። ኢትዮጵያም ሳይደላው እንግዲህ ከዚህ በፊት ተመልሶ፣ ያው አሁን ሳውዲ እንዳለ እናውቃለን። የተመኛትን እንግዲህ በሰላም ከሀገሩ የወጣውን በሰላም ላይ መለስ እንግዲህ አስቡት ሬሳ ወደ ሀገሩ ወደ እናቱ ለእናት ምን ይበጃት ይሆን ምን ይወጣት ይሆን ማለት ነው እና ልጄ ይመጣል ያሌ ሲጠባበቅ እንግዲህ ድንገት ሞተ ሬሳ ተቀበሉ ሲባል በጣም ይከብዳል በእውነት እኔ ቃላት የለኝም በጣም ሞት ለማንም አይቀርም ግን ለስደተኞች ሞት ሲሆን እኔ በጣም ነው አንጀቴን የሚበላኝ፣ ይከፋኛል ማለት ነው እና የለፋንበትን ሳንበላ እረፍት ሳናገኝ ስም አሞልድ ምን እንደሚባል ራሱ አይታወቅም። በእውነት ከባድ ነው። እንግዲህ ወይ በሙቀት ይሁን ምን እንደገደለው በምን እንደሞተ ያው የሚታወቅ ነገር የለም። እንግዲህ መሞቱ ብቻ ነው ያሳዝናል ማለት ነው እና ፈጣሪ እንግዲህ ወጥቶ ከመቅረትን ይጠብቀን በእውነት። ሞትንም በሀገር ላይ ደስታንም ሐዘንም በሀገር ላይ ነው ቢሆን ደስ የሚለው ፈጣሪ ቢፈቅድ ግን፣ እዚህም ሆነ እዛም ቀናቸው ተደረሰ ሞት አይቀርም። እንደዚህ አይነት ሞት ደግሞ በጣም ከባድ ነው ማለት ነው እና በጣም ይከብዳል። እኔ እንጃ ቃላት የለኝም አብሶ ስደተኞች ኦፍ ከሞቱ አሟሟቱ የሚባለው በቃ የኛ ነው የኛ ከንቱ መሆን ማለት ነው። እኔ ኢትዮጵያ ሰው ሞተ ብትሉኝ ብዙም አይደንቀኝም ብዙም አይደንቀኝም። ለም መሰላችሁ? በቤተሰብ ተከበው ነው ያሉት። ሬሳቸውን እንኳን ደመቅ አርገው አልቅሰው ይሸኛሉ። እንደኛ አይነቱ ስደተኛ ግን ማንም አያለቅስላችሁ፣ አሟሟታችሁ አይታወቅ፣ ስለ ህመማችን የሚረዳን የለ፣ ስለ ችግራችሁ የሚረዳችሁ የለ በእውነት ያው ይሄን የሚያውቀው ስደት ላይ ያለና ስደትን የቀመሰ ብቻ ነው እንጂ ለሌላው ብታስረዱት ምንም አይገባውም ማለት ነው። እና እንግዲህ ቴዲ ራያ ማለት ነው ያ መሞቱ ተረጋግጧል። በእውነት እንግዲህ መሲም ማመን አልቻልኩም ወንድሜ እያለች ነው ያ መሲም። እንግዲህ በቅርብ ጊዜ ነው ወንድሟም የሞተው የነበረው እንግዲህ ሁለት ወንድማማቾችን በአመት በአመታት ታለች አሁን ሲደረብባት እንግዲህ የጻፈችውን አይታችኋል። እንደ እኔ ሀዘን ልባችሁን ያደማችሁ እናልቀስ ብላለች ማለት ነው። እና በጣም ነው የሚያሳዝነው በእውነት እኔ ምን እንደምንራዘው አላቅም። ስለዚህ ልጅ ማውራት በእውነት እንግዲህ ከዚህ ቀደም አንድ ወር ይሆነዋል ቪዲዮ ሰርቷል። አብሶ ጸሐይ ላይ የምትሰሩ ሙቀት ላይ የምትሰሩ ፊታችሁ እንደዚህ ተበላሽቶ ያልሆነ ክሬም የምትቀቡ ብሎ በራሱ ላይ እንግዲህ ያየውን ለሌሎች ይማሩበታል። በስደት እንደኔ እህት ወንድሞቼ ሙቀት ላይ ለሚቃጠሉ ብሎ ቪዲዮ ሰርቶ እኔም ያን ቪዲዮ ሰርቼው ነበረ። አንድ ወር ይሆነዋል፣ እርግጠኛ ከዛ አያንስም ማለት ነው። እና በጣም ነው የሚገርመው። እንግዲህ ብዙ እንግዲህ ስደተኞች እህት ወንድሞቻችን በስደት በምክንያት እንደሆነ እንግዲህ ሕይወታቸው እየጠፋ ይገኛል ማለት ነው። ያማል ስደተኛ በሰው ሀገር ሲሞት ያማል ማለት ነው። ሀገር ቤትም ሞት ነው። የትም አውሮፓ የምትሄዱ ሞት ነው። ሞት አይቀርም ቢሆንም፣ እንደኛ እንደ አረብ ሀገር ደግሞ ኔ ሞተ ሲባል የሚያሳዝነኝ ነገር የለም ማለት ነው። እና እኔ አሁን አሁን እንደዚህ ሰዎች አረብ ሀገር ላይ ሞተው ሳይ በጣም በቃ እፈራ ጀምር። በፊት ሞትን አልፈራም ማለት ነው። ደክሞን ሳናርፍ ታመን ሳንተኛ እንደዚህ ወተን መቅረታችን በእውነት ያማል ያማል። እና እንግዲህ ለወንድማችን ነፍሱን ይማረው። ያው ፍቅረኛ አለችው ሄዶ ለእሷም መጽናናትን ለእናቱም መጽናናትን እንግዲህ። እናቱ ትልቅ ሰው ናት፣ አይተናታል ከዚህ በፊት ቪዲዮ ሲሰሩ ኢትዮጵያ ላይ ከነ ብሬክ ስጋ ማለት ነው። እና እውነት መጽናናትን ይስጥ። እንግዲህ እናት ልጄ ልጄ እያለች የምታለቅስበት ዘመን ስለሆነ ፈጣሪ ጽናቱን ይስጣችሁ ነው እምለው በእውነት።